ተወዳጁ አርቲስት ናርዶስ አዳነ በቤተ ክርስቲያን ስርዓት ልታገባ ነው። ጋብቻውም የሚፈጸመው በስርዓተ ተክሊል ነው። የምታገባውም ዲያቆን ዘላለም ታየን ነው የሚሉ ወሬዎች በሰፊው ሲሰራጩ ሰምተናል። ለመሆኑ ትቷ ናርዶስ አዳነ የእውነት ልታገባ ነው? የምታገባውስ በስርዓተ ተክሊል ነው? ባሏስ ዲያቆን ዘላለም ታየ ነው? በተጨማሪም ናርዶስ ከዚህ በፊት የእውነት አግብታ ፈታለች? እነዚህንና መሰል ጥያቄዎችን አጣርቼ መረጃ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። በመንፈሳዊ ሕይወቷ ጠንካራ እንደሆነች በቅርብ የሚያውቋት ብቻ ሳይሆኑ በማህበራዊ ሚዲያዎች የሚከታተሏት ሁሉ የሚመሰክሩላት ሀቅ ነው። ቤተ ክርስቲያኒቷ የምታቀርብላትን ጥሪ በመቀበል ከቤተ ክርስቲያን ጎን መሆኗን በተደጋጋሚ ያስመሰከረች ሲሆን በተወለደችበት ዲላ ከተማም በራሷ ውጪ በርከት ላሉ ጊዜያት ጉባኤ እንዲካሄድና ወጣቶች ስለ ሃይማኖቷቸው የበለጠ እንዲያውቁ የሚያስችል መድረክ በመፍጠሯ የዲላ ከተማ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደብረገነት ቅዱስ ሚካኤል ወቅድስት ማርያም ቤተ ክርስቲያን ሰበካ ጉባኤ የምስጋና የምስክር ወረቀት ሰጥቷታል። በመጀመሪያ ያነሳሁት ናርዶስ ከዚህ በፊት የእውነት አግብታ ፈታለች ወይ የሚለውን ጥያቄ ነው። አዎ፣ ቀለበት አስራ ነበረ። ወቅቱም 2013 የኮሮና ወቅት ላይ ነበረ። የእሷና የጮኛዋ የአሬድ ሰለሞን ቤተሰቦች እና የቅርብ ሰዎቻቸው ብቻ በተገኙበት ነበረ የቀለበትን ስርዓታቸውን በዝግ ያካሄዱት። ከቀለበታቸው በኋላም በተለያዩ ፎቶዎቿ ላይ እስከ 2021 ዓ.ም በፈረንጆች ማለት ነው ድረስ የቃል ኪዳን ቀለበቷን ታደርገው ነበረ። እስከ 2021 በፈረንጆች መጨረሻ አካባቢ ድረስ ካለ ቀለበቷ ፎቶዎቿን አናይም ነበረ። ይሄው ይዋቸው ፎቶዎቿን እንዳለ ቀለበት አድርጋ ትታያለች። የቃል ኪዳን ቀለበት ነገር ግን ከእጮኛዋ ያሬድ ሰለሞን ጋር መቼና እንዴት እንደተለያዩ የተጣራ መረጃ ባይኖረኝም ከ2021 በፈረንጆቹ መጨረሻ ጀምሮ ቀለበቷን አውልቀዋለች። እናም ናርዶስ እና ያሬድ ሰለሞን እጮኛሞች ሆነው ቀለበት አስረው እንደነበረ እንጂ ጋብቻቸውን ፈጽመው እንደነበር የሚጠቁም ምንም አይነት መረጃ አላገኘውም። እውነት ነው ናርዲ እጮኛ ነበራት፣ ቀለበትም አስራ ነበረ። ቀለበቷንም ለረዥም ጊዜ ጣቷ ላይ አይተነዋል። ነገር ግን ከ2021 በፈረንጆቹ መጨረሻ ጀምሮ የትኛውን ቦታ ላይ እና የትኛውን ፎቶ ላይ ቀለበቷን አድርጋ አይተናት አናውቅም። በእርግጥ ቀለበት ማውለቋ ብቻ ተለያይተዋል አያስብልንም። ሰው ቀለበቱን ከመለያየት ከፍቺ ውጪ በውፍረትና ባለመመቸት ሊያወልቅ ይችላል። ነገር ግን ናርዲና ያሬድ እንደተለያዩ የሚጠቁሙ የተለያዩ መረጃዎችን በማግኘቴ ነው ተለያይተዋል ወደሚለው ድምዳሜ የደረስኩት። በሁለተኝነት የምናነሳው ተዋናይት ናርዶስ የእውነት ከዲያቆን ዘላለም ታዬ ጋር ልትጋባ ነው? በፍጹም አይደለም። ዲያቆን ዘላለም ታዬና ተዋናይት ናርዶስ አዳነ በቤተ ክርስቲያን አገልግሎት ላይ ብዙ ጊዜ ይገናኛሉ። ከዚህም በተጨማሪ ሁለቱ አብረው ነው የተማሩት። በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪያቸውን አንድ ላይ ነው የሰሩት። ዲያቆን ዘላለምና ናርዶስ ሊጋቡ ነው የሚለው ወሬ ምንጭም ይሄ ይመስለኛል። የሚገርማችሁ ነገር በዛሬው ዕለት እንኳን ሁለቱም ድሬዳዋ ስላሴ ቤተክርስቲያን በአገልግሎት ላይ እንደሆኑ መረጃ አግኝቻለሁ። ይህ አገልግሎት ላይ ምታያታቸው ነው ሊጋቡ ነው ተብሎ እንዲወራ መንገድ የከፈተው። ዲያቆን ዘላለም ታዬ አሁን ላይ ትውልድ እየቀረጹ ካሉ የኦርቶዶክስ ተዋሕዶ ወጣት መምህራን መሀል የሚጠቀስ ነው። ከናርዲም ጋር ሆነ ከተለያዩ አርቲስቶች ጋር በተለያዩ አገልግሎቶች ላይ ይታያል። ዲያቆን ዘላለም በአዲስ አበባ ከተማ ገርጂ አካባቢ ነው ተወልዶ ያደገው። ከልጅነቱ ጀምሮም የገርጂ ማርያም ቤተክርስቲያን አገልጋይ ነው። ከዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት ተመርቋል። ነገር ግን በተመረቀበት ሙያ አልሰራበትም፣ ትኩረቱን በቤተክርስቲያን አገልግሎት ላይ አድርጓል። በራሱ በከፈተው የዩትዩብ ቻናል ላይም ሮብ ሮብ ስለ ጋብቻ ያስተምራል። እናም ሳጠቃልለው ተዋናይት ናርዲ እና ዲያቆን ዘላለም ጋብቻቸውን አልፈጸሙም። ፍጹም ውሸት የሆነ መረጃ ነው። በሶስተኛ ደረጃ የምናነሳው እውነት ናርዶስ በተክሊል ስርዓት ልታገባ ነው። ይህን ኖሬ ለማጣራት ሞክሬ የነበረ ያገኘሁት መረጃ ከዚህ ፍጹም ተቃራኒ ነው። ተዋናይት ናርዶስ ጋብቻ ለመፈጸም እየተዘጋጀች አይደለም። የወሬው መነሻ የሆነችው ታዋቂዋ የሶሻል ሚዲያ ሴት ሊያ ነች። ሊያ ናርዶስ በቤተ ክርስቲያን ስርዓት ጋብቻዋን ልትፈጽም ነው፣ ምንም እንኳን ሰርጓ ላይ ባትጠራንም እኛ ግን ሄደን እናጀባታለን የሚል መረጃ ላይቭ ላይ ተናገረች። ይህን መረጃ ብዙዎች ቆርጠው አወጡት እና በቤተክርስቲያን ስላለች ብቻ በተክሊል ነው የምታገባው ብለው ወሬውን አናፈሱት። ናርዲም ሆነች የወሬው መነሻ የሆነች ሁሊያ በተክሊል የሚል ቃል ካፋቸው አልወጣቸውም። በተክሊል ልታገባ ነው ቢባል እንኳን ይህ ሁሉ ወቀሳ ከኛ መምጣት አይገባውም። እኛ ማንም ላይ ፈራጅ አይደለንም። ናርዶስ ስርዓተ ቤተክርስቲያንን ጠንቅቃ የምታውቅ በቤተክርስቲያን ስርዓት ከልጅነቷ ጀምሮ ያደገች ሴት ነች። እናም ደፍራ ድንግል ሳትሆን በተክሊል ልታገባ የምትሞክር ሴት አይደለችም። ደግሞም ሰርጓ ነው የተባለለት ቀን የዛሬ ሁለት ሳምንት እሁድ ቀን ነበረ። ቀጣይ እሁድ ሰርጋላት ናርድ የተባለችው ነገር ግን እንግዲህ እስካሁን ድረስ ጋብቻዋን አልሰማንም። ትላንት ቅዳሜ ነው የሚሉ መረጃዎች ወጥተው ነበረ። ትላንትም ጋብቻዋ አልተፈጸመም። አይ ጋብቻዋ ዛሬ ነው እንዳይባል ደግሞ በዛሬው ዕለት እሷና አብረው የታሙት ዲያቆን ዘላለም በድሬዳዋ ስላሴ ቤተክርስቲያን የአገልግሎት መርሃ ግብር ላይ ናቸው። ስለዚህ የናርዶስ ጋብቻ ይካሄዳል የተባለው ፍጹም ውሸት ነው። በነገ እለት ደግሞ እንደምታውቁት ጾም ይገባል። እናም ቤተ ክርስቲያናችን በምንም አይነት ሁኔታ በጾም ወቅት ሰርግን አታካሂድም። ስለዚህ ናርዶስ ታገባለች የተባለው ነገር ፈጽሞ ውሸት ነው። በዛሬው ቀን እንዳልኳችሁ ናርዶስ እና ዲያቆን ዘላለም ለአገልግሎት ድሬዳዋ ስላሴ ቤተ ክርስቲያን ነው የሚገኙት። አሁንም የአገልግሎት ዘመናቸውን ይባርክላቸው። የተወለደችው በጌዲዮ ዞን ዋና ከተማ ዲላ ከተማ ውስጥ ነው። ያደገችው ደግሞ ሐዋሳ ነው። እናትና አባቷ በፍቺ በመለያየታቸው ምክንያት ከእናቷ ጋር ነው ያደገችው። እናቷም ብዙ ውጣ ውረድ አይተው ነው ያሳደጓት። ናርዲም ሕይወትን አሸንፋ እናቷን ከክፍለ ሀገር አምጥታ እዚሁ አዲስ አበባ እየጦረቻቸው ትገኛለች። ለእናትና ለሀገር ይህን አደረግኩኝ ባይባልም እናቴ አብራኝ በመሆኗ ግን እረፍቴ ነው የምትለው። ናርዲ በትምህርቷ ጎበዝ ተማሪ ነበረች። የሁለተኛ ደረጃ ትምህርቷ እንዳጠናቀቀች በሐዋሳ ሜዲሲን እንድትማር ተመድባ የነበረ ቢሆንም በአንዳንድ የግል ምክንያቶች ትምህርቷን መቀጠል ሳትችል ቀርታ ገና በመጀመሪያው ዓመት ትምህርቷን አቋርጣ ስራ ለመስራት በመወሰን ወደ አዲስ አበባ መጣች። ስራ ለመፈለግ በጣም ብዙ ቦታዎችን ዞራለች። ብዙ ሆቴሎችን በአስተናጋጅነት እንዲቀጥሯት ደጅ ብትጠናም አልተሳካላትም። እግዚአብሔር መንገድን ሲያመቻች ምክንያቱ ብዙ ነው እና በአንድ ጓደኛዋ አማካኝነት የሙዚቀኞችን የሙዚቃ ስራ እየተቀበለ በኮሚሽን የሚሰራ ኢትዮ ዋላ የተሰኘ ድርጅት ውስጥ ተቀጥራ የመስራት እድሉን አግኝታ መስራት በጀመረችበት ወቅት ነበር ነፍሱን ይማረውና ተወዳጁ ድምፃዊ ታምራት ደስታ ሙዚቃውን ለምትሰራበት ድርጅት ለመስጠት የመጣው ታሜ ናርዲን ሲመለከታት ቁንጅናዋን አድንቆ የሙዚቃ ቪዲዮ እንድትሰራለት ጠየቃት ናርዲን ተስማምታ ዲጀ ማመረኝ ነው የተሰኘው ዘፈኑ የሙዚቃ ቪዲዮውን አብሮ ሰሩ። ከዚህ በኋላ ነበር ናርዶስ የኪነ ጥበብ በር ወለል ብሎ የተከፈተላት። የአንድ ወቅት የሐዋሳ ከተማ የቁንጅና ውድድር አሸናፊዋ በቁንጅናዋ በትህትናዋና ለመንፈሳዊ ሕይወቷ ባላት ትጋት በብዙዎች የምትደነቀው ናርዲ ወደ ኪነ ጥበቡ ከገባች በኋላ ከ15 በላይ ፊልሞች ላይ በመሪነት ተውናለች። ትርታ የተሰኘው ተከታታይ ድራማ ደግሞ ይበልጥ ከሰዎች ጋር እንድትተዋወቅ አድርጓታል። በራሷም ፕሮዲውስ አድርጋ ነበረ ፊልም ፈላሻው ሚስት፣ ጨርሰናል፣ ሁለት አይነት ፍቅር፣ የታለሽ በመሪነት ከሰራችባቸው ፊልሞች መሀል የሚጠቀሱ ናቸው። ከፊልምና ከድራማ ስራ ውጭም ቁጥራቸው በዛ ያሉ ማስታወቂያዎችን ትሰራለች። ለተለያዩ ድርጅቶችን ብራንድ አምባሳደር በመሆን ጠቀም ያለ ገንዘብ ወደ ካዝናዋ ታስገባለች። ወደ ንግዱ አለም በመሰማራትም የጽዳት እቃዎች አቅራቢ ድርጅት አላት። ናርዲ ፍጹም ጠንካራ የሆነች ጥራ ግራ ያሳደገቻት ወላጅ እናቷን እየጦረች የምትገኝ በጣም ጎበዝ እና ብርቱ ሴት ነች። ትምህርቷን ከሐዋሳ ዩኒቨርሲቲ ብታቋርጥም አዲስ አበባ ውስጥ ግን በማርኬቲንግ ማኔጅመንት ተመርቃለች። የሁለተኛ ዲግሪዋንም ተመርቃ በቅርቡ አይተናታል። እንኳን ደስ ያለሽ ብለናታል። ወደፊትም ብዙ ስራዎችን እንደምትሰራ ተስፋለኝ። መልካም የስራ ጊዜ መኝላታለሁ። ለመምህራችንም መልካም ያገልግሎት ዘመን